አንተ እንደዚህ አዩ፣ አንተ እንደዚህ እያጃጃለች ሱመያ ጋር እንዳትደርስ ነው የምታደርግ። ይልቅስ ብልጥ ከሆንክ ሂደህ ሱመያ ቤተሰቦቿ ጋር እንዳለች ቢልልክ ኖሮ ከሚስት ጋር ከልጆች ጋር ሂደህ አማቾች ጋር ብትተዋወቅ ለአንተ ትልቅ ክብር ኩራት ነበረ። ግን ይህ አልሆነም። አሁንም ግን ሩጠህ ሂደህ ሱመያ ጋር ቤተሰቦቿ ላይ ወርቀ የእናቷን እጅ ዘይረክ በቤተሰቦቿ ፊት ይቅርታ ጠይቀህ አስለምነክ ለምነክ ይዘህ ብትመጣ አይሻልም? እንደዚህ የአዩ መጫወቻ ከምትሆን ወሊም ቡላ አዩ

አዩ ምን አይነት ሰው ናት? እንደ ምን አይነት ፍጡር ናት ግን አይታቸዋን ሰኢድን እንዴት እያደረገች እንደምትታገል ቆይቼ። ልጅ ለሚስት ከፍጡር በኋላ ተፈቅዷል ምናምን ምናምን ትዘላብዳለች። ካሜራ ደግናችሁ፣ ማነው የፈቀደላችሁ? እንደች ልጅ ያማታል እንዴ። አዩ እያደረገች ያለችው ምን እንደ ታውቃላችሁ? ሱመያ ወደ ሰኢድ እንዳትመለስ እንድትርቅ ነው እያደረገች ያለችው። እሱ ግን ይሄ ሊገባው አልቻለም። እስቲ ሰው ካሜራ ደግኖ ሰው ጋር ባሏ ነው ሳ ትክክል። መተሻሸት እና እንደዛ መገረፋፈጥ ምን አመጣው እሱን ማሳሳት? እሱ እንደት ለሷ ፍቅር ያለውን ፍቅር ለእሷ ያለውን ፍቅር ሱመያ እንድታይ ነው የፈለገችው። ወላ ሰኢድ ምን አይነት ሰው እንደሆነ ለሱመያ እያሳየች ነው ያለችው። ሱመያን ሰኢድ ጋር እንድትቀርብ አዪ አትፈልግም። በፍጹም በፍጹም። እንግዲህ ባለፈውም አይታችኋል ካሜራ ደብቃ እንትን ሲል እሱ ካሜራ አላለች። ዛሬ ደግሞ ራሷ ካሜራ አስቀምጣ እንትንትላለች፣ ያንኑ ነገር ለማስደገም ሱመያ ይህንን እያየች እንድትናደድ እንድትርቅ። አሁን ሱመያ ይህ አልሐምዱላ ቤተሰቦቿ ጋር እንዳያችኋት እየተዝናናች ነው እየተዝናናች ነው። ያኔ ምንም አይመስላትም እዚህ እያለች እሷ በእርግጥ ልትጎዳ ትችላለች። በስደት ስለሆነች፣ ስደት ላይ ብዙ ህመም አለ፣ ብዙ ቁስል አለ። አሁን ግን ምንም የምትቆስልበት የምታዝንበት ነገር ቢኖር እንኳን ግን ቤተሰቦቿ፣ ልጆቿ፣ እናቷ፣ ወንድሟ፣ እህቷ ሁሎቹም ስላሉ ህመሟንም ቁስሏንም በእነሱ ትረሳለች፣ ይረሳታል። ግን እናንተ የምታደርጉት ነገር በጣም ነውር ነው። ይደብራል፣ ከምንም በላይ ይደብራል። ባልሽ ነው፣ ሚስትህ ናት። ግን ደግሞ ከእንደዚህ አይነት ነገር ታስቆጥባት ይገባል። አንተ ሱመያን እንድታገኛት እና ሱመያ ላይ ቅርብ መሆን ከፈለግ እንደዚህ አይነት ነገር ላይ ተጽእኖ ማድረግ የለብህም። እሷም ቦታዋን አቃ እንድትቀመጥ ማድረግ አለብህ። አንተም ደግሞ ከእንደዚህ አይነት ነገር ማቃጠብ አለብህ። ምን ሁሉንም ነገር ቪዲዮ ላይ እየወጣችሁ እያደረጋችሁ ሱመያን ማቃጠል ነው የያዛችሁት። በኋላ ሱመያ ቀንታ ትመጣለች ብላችሁ ነው ሱመያ ቀንታ ትመጣለች ብላችሁ ከሆነ ይሄንን ነገር የምታደርጉት፣ ሱመያ በቀንታ አትመለስም። ማወቅ ያለባችሁ ሱመያ እንዳትመለስ ከሆነ ጥረታችሁ እና ፍላጎታችሁ አዩ አትመለስም። ምክንያቱም አዩ ያደረገችው ያለው ነገር በጣም ስለሚደብር በጣም ስለሚያስጠላ ሱመያ ወደ እናንተ አትመለስም። ግን በቅናት ትመጣለች ብላችሁ ከሆነ ይህንን ሀረካት ይህንን አስሬ እንደዚህ የምታደርጉት አይሆንም፣ የማይሆን ነገር ነው። ይገርማል። ለዚህ ደረጃ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም! ውድ እና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ዝት ይበል። አለ ሀገራችንን ሰላም ያድርግልን እላችኋለሁኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ሱመያዬ ከቤተሰቦቿ ጋር ውሀ ብትን እያለች ነው ጣና ላይ። እንግዲህ በጣም ነው ደስ የሚለው። ያኔ የዛኔ መጀመሪያ የለቀቀችው ቪዲዮ ከቤተሰብ ጋር ያስለቅስ ነበረ። በጣም ነበር የሚያሳዝነው። ሁላችንም እንደምታውቁት እየተላቀስን ነበረ ቪዲዮን የጨረስነው። ግን አልሐምዱሊላህ አያችሁ፣ የደስታ ለቅሶ አሁንም ደስ ያስብላል። የደስታ ለቅሶ በጣም ነው የሚያስደስተው። ያለቅሶ ለሱመያ የደስታዋ ነበረ። አልሐምዱሊላህ ሱመያዬ ከቤተሰቦቿ ጋር እንደዚህ ደስተኛ ሆና ስላየዋት እኔም ደስ ብሎኛል፣ በጣም ከምነግራችሁ በላይ ማለት ነው ደስተኛ ነኝ። ለሁላችንም ይችን ቀን አላህ በቅርብ ያድርግልን፣ ከቤተሰቦቻችን ጋር ተገናኝተን የምንስቅ፣ የምንጫወት፣ የምንደሰት አላህ ያድርገን። በስደት ያለነው ሁሉ ያሰብነው ሞልቶልን፣ አገራችን በሰላም የምንገባ ለቤተሰቦቻችን አላህ በሰላም ያብቃን እላችኋለሁኝ ያው ስንቱን ሰው ወደ ስደት እየመጣ የንመራር ሞት በሰው ሀገር ላይ በስደት ላይ በበረሃ ላይ ይቀራል። ሐዘን ለናቷ መቼም የማይረሳ ሐዘን ለናት ነው፣ እየተተወ የሚቀረው ማለት ነው። በዚህ ይሄ መንባሃር እና ይሄ የሳኡዲ ድንበር ወላ እህቶቻችንን እና ወንድሞቻችንን ጨረሳቸው። ወጣቱ አለቀ፣ ወላ ለአዚም ወጣቶቹ አለቁ። በጣም ነው የሚያሳዝነው። ያለንበት ጊዜ በጣም ነው የሚከብደው። በጣም ነው የሚያስጠላው። አላህ ነጃይበለን በለን፣ አላህ ነጃይ በለን። ወላሂ ወጥቶ ከመቅረት አላህ ይጠብቀን ሁላችንንም። ሀዘን ለማንም ሰው አይስጥ። ወላሂ ወላድ ለወላድ ከባድ ነው። ሰዎች የለኛ ምንም ላይ መስል ይችላል፣ ግን ለወላድ ከባድ ነው። ልጇ ሞቶ ልጅሽ ሞተ ተብላ መረዳት በጣም ያማል። አላህ ብቻ በተለይ አሁን በለቀቁት ቪዲዮ በጣም እኔ እንጃ። ኮመንትማ ተውት። እንደውም በአሁኑ ኮመንት አብዛኛውን አላነበብኩም፣ ግን ያነበብኩት ኮመንት ራሱ አስለቀሽን፣ አስለቀሽን፣ አስለቀሽን የሚለው ነው። ጓደኞች ሁላ በቃ በሪከርድ ማለት ነው የሚያቀይ ሰው ሪከርድ ያላደረገልኝንም ቪዲዮ መጨረስ አልቻልንም፣ ቪዲዮ መጨረስ አልቻልንም። በጣም ብዙ ሰው ነው ማለት ነው። እኛም በቃ እኛም እዛ በሆን እናንተ በተገናኛችሁት እኛ እያለቀስን ነው እንደገና ደግሞ እኛንም ልክ እንደ አንቺ ከቤተሰብ ጋር ያገናኝ ምናም ላላችሁ በቃ ለእናንተ መጀመሪያ ስላስለቀስኳችሁ በቃ ቀን አላህ በሰላም ያገናኘን ለቤተሰቦቻችን። እንግዲህ ሱመያም ይሄው ከስንት ጊዜ በኋላ አገሯ ገብታ ብዙ ነገር አሳልፋ ጀግና ጠንካራ ብርቱ በመሆኗ ይሄው ዛሬ ላይ ቤተሰቦቿ ጋር በደስታ እያሳለፈች ነው። እንግዲህ የእናት አንጀት አይደለ ባህር ላይ በቃ ሁሉም ነገር ሊያስፈራ ይችላል። እናት ለልጇ በጣም ብዙ ዋጋ ትከፍላለች። ለምን? እናት ስለሆነች። እኛ የእናቶቻችንን ልክ እኮ አናቅም፣ ግን ስደት ወጥተን እንደዚህ ሁሉን ነገር ስናይ በቶሎ እንረዳለን። አያችሁ በፊት ግን እዛ ምንም እንደማይመስል ገልምጠን ነበረ የምንሄደው። አሁን ግን ምነው ለእናቴ እንደዚህ ታዝዤ ብሆን እዚህ የአረብ ሽንት ቤት ስንፈትግ፣ ምነው የዛኔ ለእናቴ እኔ በራሴ እላለሁ። ምነው ለቤተሰቦች ቀጥ ለጥ ብዬ የዛኔ ሲያዙ ታዝዤ በነበር። አሁን እንደዚህ ሀደር ተማምለለላለሁኝ፣ ወላሂ በስ ህይወት ከባድ ናት። ሁሉንም ታስተምረናለች። ህይወት ትልቅ ዩኒቨርሲቲ ነው። ወላሂ ዩኒቨርሲቲ ሀገራችን ላይ ከተማሩት ይልቅ እኛ ስደት ላይ ያለነው የተማርነው ትምህርት ከነሱ በላይ ይሆናል ብዬነው እኔ የማስበው ማለት ነው። እና ሱመያ ያኔ ከሰኢድ ጋር ሆና ቤተሰቦቿ ጋር እንደዚህ ብታገኝ ለእነሱም ትልቅ ነበረ። ልጆቹም ከአባታቸው ጋር አምስቱን ልጃቸውን ከባሏ ጋር ማየት አማቻቸውን መቀበል ለነሱም ትልቅ ክብርም ኩራትም ነበረ። ግን አላለለትም። ለሱም ራሱ ቢሆን ኩራት ነበር። ሚስቱ ጋር ሂዶ ከሚስቱ ጋር የሚስቱን ቤተሰቦች መተዋወቁ ለሱ ትልቅ ክብር ነበረ። ግን እሱ አልሆነለትም፣ አላለለትም። ምክንያቱም እዚህ ቻዩ ጋር ይጃጃላል። እሷ አውቃ ሰኢድ ማጃጃ ለያዘችው በሰይር ቅንጭላት፣ እንደ ሕፃን ልጅ ጥባጥቤ እየተጫወተች ነው ሰዎች። እሱም ይሄ ነገር ሊገባው አልቻለም። እስኪ አሁን እንደው ሳኢድ ሱመያን የመሰለች ጨዋ ሚስት ትቶ እንደዚህች እብድ ቅራቅስ ሴትዮው ጋር እንደዚህ ሲሆን አያሳዝንም? በጣም ነው የሚያሳዝነው። በጣም ከምንም በላይ ነው ያዘንኩለት። ለምን እንዳዘንኩ ታውቃላችሁ? ሱመያ እኮይ መሬት እኮ ናት መሬት። እስኪ አሁን አዩ እንደዚህ ካሜራ ፊት እንደዚህ የምታደርገው ለምን ይመስለዋል? ባለፈው እንደዚያ ሆኑ፣ ዛሬም ድጋሚ እንደዚህ ለምን ይመስለዋል? እሷ አዩን እንደሚወድ ለአዩ ትልቅ ፍቅር እንዳለው ለአዩ ስሜት እንዳለው እሷ ጋር ስሜት እንደሌለው ልጆቹን ከእሷ እንደሚፈልግ እንድታውቅ እያደረገቻት ነው። ይሄ እኔ እኔ አዩን ብሆን በስህተት ነው ያገባሁሽ የስህተት ሚስት ተብዬ አንድ ቀን አይደለም አንድ ሰዓት አብሬው አልቀመጥም። ለምን የስህተት ሚስት ተብዬ እሱ ጋር ልኖረው እንዴ? ነገጧት። ልጅን ብወልድ ከሱ የስህተት ልጆች ሊለኝ እኮ ነው ይሄን እንኳን አታስብም እንዴ እሱ ሱመያን ይወዳል ግን ደግሞ መውጫ መንገዱን አላወቅም እንዴት እንደሚወጣ እንዴት ወደ ሱመያ እንደሚሄድ ጭራሽ ሊያውቅ አልቻለም ሰዎች ጭራሽ ሰው እንዴት አንድ ቀን ሊሳሳት ይችላል ሁለተኛ ቀን ሊሳሳት ይችላል ሶስት አራት ስህተት አይከብድም በጣም ነው የሚከብደው ሱመያን በቅናት ወደ ሰኢድ ለመመለስ ነው ወይስ ጭራሽ እየጠላችሁ ጥላቻው እየጨመረ እንድትርቅ ነው እያደረጉ ያሉት? እነዚህ ሁለት ባልና ሚስቶች ከእሱ መያ ጋር መታረቅ ይፈልጋል፣ ግን ደግሞ እሱ መያ ጋር እንዴት እንደሚታረቅ ሊገባው አልቻለም። ሰይድ እኔ እንደውም አዩን አውለታ አዳማ እንሂድ ምናምን እያለች ስትቀባጠር እሺ ብሎ ነበረ። ቀስ ብሎ አስተኝቷት በማግስቱ ጎንደር የሚገባ መስሎ ነበረ። ሰይድ ግን ጎንደር አልሄደም። አሁንም አዩ ያያያ እጃጃለቹ ነው። አንዳንዴ እኮ ውይ ከባድ ነው በህይወታችን እንደት መወሰን እንዳለብን፣ እንደት መዋቅ እንዳለብን ካላወቅን ትልቅ ችግር ነው። ግን ሱመያዬ ደስተኛ ናት። እናንተ እዛ ስትጃጃሉ፣ ሱመያ ደግሞ የእናንተን ነገር ትታ ምንም አትመስሯትም። አሁን ላይ ቤተሰቦቿ አሉ። የዛኔ ሰው ስለሌለ ከጎኗ እናንተን ነበር የምታየውም የምታስታውሰውም አሁን ግን እምዬ አለች ከጎኗ፣ እህት አለም አለች ወንድም አለም አለ እ በአንድ ጎን መቆም ቢያቀት እነሱን ተደግፋ ትቆማለች። የተሰበረ ልብ ቢኖርም እነሱ እንድጠግኑ ታደርጋለች። ከልጆቿ ጋር ከቤተሰቦቿ ጋር ሁሉንም ነገር ትረሳለች። ያለፈውን ነገር ራሱ ማስታወስም አትፈልግም ብዬ አስባለሁኝ። እንዳላ ፈቃድ አላህ ያሰበችውን ሁሉ ያሳካላት ለሱመያዬ ብርቱ ሴት ናት፣ ጀግና ሴት ናት። እና አላህ በቃ ከሙራዷ በላይ አላህ ያሳካላት፣ አላህ ያጠንክራት፣ ለሁሉም ነገር አላህ ያበርታት። ያኔ አሁን በዚህ ሰዓት ላይ ብዙ ንትልትል ትችላለች። አሁን እሷ እዛ ሀገር ስትገባ ያኔ አባቷንም ስላላገኘች ትንሽ ስመሙ ነበር በጊዜው። አሁን ላይ ግን ደህና ናት። ያኔ ከቤተሰብ ጋር ስትሆን ታለቅሳለች። አልቅሳ እንኳን አሁን እንደ አዲስ አልቅሳ ሁሉም ነገር ይወጣል የሆነ ነገር ሳታለቅሱ ልባችሁ ውስጥ ተቋጥሮ ያ ነገር ህመም ነው የሚሆነው። ሁልጊዜ እንደከበደን ነበር ሸክም ሆኖ ነበር የቀረው ለሱመያ ማለት ነው። ያንን ነገር ደግሞ ቤተሰቦቿ ጋር ስታለቀስ ሁሉም ነገር ሸክሙ ሁሉም ይለቃታል። እሷ እንደዛ ናት። ግን እናንተ ተጃጃሉ። አንተ ሀዩ ያጃጃለች እንደሆነ ማወቅ ራሱ አቅቶካል። መለየት ራሱ ተሳነክ። እንዴት ሀዩ ስትጨዋትብክ ዝም ትላለክ? ልቀስ በር ራሱ ቢሆን ቆልፈባት ተታታት ሄደህ፣ ሚስትህና ልጆች ጋር ሂደህ ቤተሰቦቿ እግር ስር ወርቃ ይቅርታ ጠይቃ ሚስትህን ልጆችህን ይዘህ ወደ ህይወት ብትመለስ አይሻልህም? እንደዚህ የአጃጅ ያለችህ እድሜህን ከምታስጨርስህ። እውነት ነው ወይ? ለሚስት አትኮ- አትሆነ ወይ ለምን አትኮነ?